ሰላም ቤተሰብ እንዴት ናችሁልኝ? ሰላማችሁ ይብዛ። እንዴት አላችሁ? እግዚአብሔር መስገን ቤተሰብ፣ ሁላችሁም እንዴት ናችሁ? አለን። እግዚአብሔር መስገን። እንግዲህ ቤተሰብ አንዳንድ ቪዲዮዎችን አሳያችኋለሁ። ምናልባት አብዛኞቻችሁ የምታውቁት ነው፣ ግን አሁን መጀመሪያ ላይ እንኳን እንኳን ደስ ያላችሁ እንኳን ደስ ያላችሁ ኮንግራጁሌሽን ስለምለው ለመለው የኢትዮጵያ መብራት ኃይል ሰራተኞች በሙሉ ነው። ቤተሰብ እንግዲህ እሱን ልዩ ያደረኩበት ሁለተኛ ምርቃት እንግዲህ ምርቃት ስትሉ የህዳሴ ምርቃት ሁለተኛ ትላንትና እንግዲህ አክብረናል ቤተሰብ። ትላንትና በሚገርም ሁኔታ እንግዲህ የኢትዮጵያ ኤሌክትሪክ ኃይል ሰራተኞች እንደ ሁሉም አዎ ኢትዮጵያዊ በባለፈው እንግዲህ አመት ማለት ነው፣ በባለፈው አመት ቋግሜ አራት ላይ ምርቃት ነበር። ህዳሴ ተመርቋል። በዛ ምክንያት እንግዲህ አብዛኛው የኢትዮጵያ ኤሌክትሪክ ሰራተኛ በመለው ኢትዮጵያ ነው የሚገኘው። በዛ ላይ እንግዲህ በጣም አብዛኞቹ ኦፕሬሽን ላይ የሚሰሩ ናቸው። እንግዲህ እዛ ላይ ደግሞ ጀነሬሽን ኦፕሬሽን፣ ትራንስሚሽን ኦፕሬሽን፣ ሳብስቴሽን ኦፕሬሽን የሚሰሩ ናቸው አብዛኞቹ። እነሱ ወጡ ማለት እነሱ ደግሞ ወደዛ ሄዱ ማለት አብዛኛው ጨለማ ሊሆን ይችላል ማለት ነው። ስለዚህ በዚህ ምክንያት አብዛኛው የኢትዮጵያ ኤሌክትሪክ ኃይል ሰራተኛ ምርቃቱ ላይ አልተገኘም። በዛ ምክንያት እንግዲህ ዋና ስራ አስፈጻሚ ባልቻ እንግዲህ ይህም በደንብ አርጎ አይቶ አጢኖ እንግዲህ ሰራተኞቼ ለራሳቸው ደግሞ መመረቅ አለባቸው በሚል ምክንያት እንግዲህ ትላንትና እንግዲህ እንደምታዩት እዚጋ ቪዲዮዎችን እያያቸው ከመጀመሪያ መስሪያ ቤቱ ጀምሬ የቀረጽኩላችሁ ቪዲዮዎች አሉ። መኪኖቹን እያያቸው፣ ሰራተኞቹን እያያቸው አሸብርቀው እንደዚህ በቲሸርትና በኮፍያ ማለት ነው፣ በነጭ ኮፍያ ጀርድ በሚል ወይም ደግሞ ግራንድ ሬኔሳንስ ዳም በሚለው በኢትዮጵያ እንግዲህ በእሱ አከብረናል ማለት ነው። እየሄድን ነው እንግዲህ። እሱ ደግሞ እንዴት ነው የሚከበረው ለሚለው የተከበረበት ቦታ ደግሞ ልዩ አድርጎታል። ቤተሰብ ነው የሚላችሁ፣ እውነትም ተጠንቶበታል። ተጠንቶበታል የተባለው ለዛ ነው። ለምን ብትሉኝ ይህ የተካሄደው ደግሞ አድዋ ዜሮ ዜሮ አዳራሽ ላይ ነው የሆነው። እንግዲህ ቤት የሚገርማችሁ እሱ ደግሞ ፒያሳ ላይ ነው። እንግዲህ ፒያሳን የምታውቁት አድዋ አለ አድዋ ዜሮ ዜሮ አለ። ከዛ ነው የተከበረው። ይህ ሲከበር ግን ቤተሰብ በጣም ብዙ እንግዶች ተገኝተዋል። እንግዲህ ከዛ መካከል እነ አብርሃም በላይ ታውቁታላችሁ፣ የቀድሞ የኢትዮጵያ ኤሌክትሪክ ኃይል ዋና ስራ አስፈጻሚ ነበር። አሁን ደግሞ የቦርድ ሰብሳቢ ነው። እንግዲህ እሱም ተገንቷል። ሌሎች እንግዲህ የህዳሴ ሰብሳቢ እና ተቆጣጣሪዎች ተገኝተዋል። ያልተገኘ የለም። በጣም ብዙ ደግሞ የምትወዷቸው የምታከብሯቸው እዚህ ጋር አሳያችኋለሁ፣ ጋዜጠኞች ተገኝተዋል፣ እነሱም አሉ። በጣም ብዙ እንትን ተደርጓል። እዛ ውስጥስ ምን ተካሄደ ለምትሉት ደግሞ በጣም ብዙ ነገሮችን አይተናል። በጣም የሚገርም ነው። እንግዲህ አድዋ ዜሮ ዜሮን ያላያችሁ በዚህ ድጋ ቀርጨፍጨፍ አድርገ ነው ዝም የቪዲዮቹን ማሳያችሁ ቀርጨፍጨፍ አድርጋችሁ እዩት። የሚገርም ነው፣ ውስጥ ስትገቡ የጀግኖቹን እንትን ታያላችሁ፣ ታሪካቸውን ታያላችሁ፣ ያደረጉትን ጀብዱ ሁሉ ታያላችሁ። አድዋ የሚገርም የጥቁር የጥቁር ጀግኖች የአሸናፊነት አዎ ተምሳሌቱ ነው፣ የተሰራ ነው። እንግዲህ ተምሳሌት ነን እኛ ጥቁሮች ጥቁሮች አሸናፊ ናቸው የሚለው በአንድ ብቻ ባድዋ ነበር የሚታወቀው። አሁን ደግሞ ቤተሰባችን በምን በምን እምትሉኛላችሁ? ይኸው ህዳሴን ደግሞ እጃችን ላይ ቁጭ አድርገን በራሳችን በራሳችን ወጭ ከኪሳችን አውጥተን ቤተሰብ በሰራ ነው። እንግዲህ አሁን ተመርቋል። የህዳሴ ማለት በጣም የሚገርማችሁ ብዙ ደሞች የፈሰሱበት ብዙ ጓደኞቻችን ወይም ደግሞ እህቶቻችን አባቶቻችን እንግዲህ አተናል። እንግዲህ በዚህ ምክንያት ግን እኛ ትልቅ ትልቅ ትልቅ መሆናችን አሳይተናል። ይሄ ትልቁ ነው። በእውነት ነው የምላችሁ ትልቁ ዳም ነው። 5150 ሜጋወት ያመነጫል። ይህ በጣም ትልቅ ነው። ሜጋዋት የሚለው እንግዲህ ምናልባት ብዙዎቻችሁ የማታውቁት ከሆነ 10 ዘ ፓወር ኦፍ ሲክስ ማለት ነው። በጣም ትልቅ ነው። እንግዲህ ኢትዮጵያን ባንዴ ነው ያሳደጋት፣ ባንዴ የኃይል አቅርቦቷን ከፍ አድርጎታል። ቤተሰብ ይህ እንግዲህ የመብራት ኃይል ሰራተኞች ያደረጉት ደግሞ በጣም የሚገርም ነው። በጣም ብዙዎቹ እንደዚህ መስዋዕት አድርገዋል። ሽልማት ተደርጎላቸዋል፣ ተበርክቶላቸዋል። ሌሎች ድርጅቶች ሁሉ ሽልማት ተደርጎላቸዋል። እንዳልኳችሁ ነው በድርጅት ደረጃ ሽልማት የተደረገላቸው ለምን? በጣም ብዙ ኮንትሪቢዩት ያደረጉ ድርጅቶች አሉ። በጣም ዘርዘር ያልዘልቅላችሁም፣ ቪዲዮ ትልቅ ነው። በግለሰብ ደረጃ በግለሰብ ደረጃ በጣም የምታውቋቸው በቲክቶኩ በዩቲዩቡ የታገሉ እነ ኡስታዝ እንግዲህ እነ ኡስታዝ ጀማል በሽርን ታቋቸው አላችሁ። በጣም የሚገርመው ኪንግ ኦፍ አባይ የሚል ደግሞ እነሱ አላቸው የ የግብጾቹን እንዳለ ዴይ ቱ ዴይ የሚነገሩትን በደንብ አድርጎ እየተረጎመ ለኛ ያቀርብልናል። በጣም በጣም የግብፅን በተለይ እንደገና አረቦች የሚናገሩትን በዜና የሚያቀርቡትን ኦስታዝን ታቁታላችሁ። ኦስታዝ እዚህ ጋር አስቀምጥላቸዋለሁ። ኦስታዝ በደንብ አድርጎ እንግዲህ ስለ ህዳሴ የታገለ ጀግና ነው። በግለሰብ ደረጃ ነው ምላችሁ። እነ አላሩሲ አሉ፣ እነ ስሌማን አሉ። ስሌማንን ታቁት ከሆነ አሁን ምናልባት እንግዲህ ላታገኙ ትችላላችሁ። ስሌማን የሚባል ልጅ ነበር እንደዚሁ ታጋይ ነው። በቃ ሌሎቹ እንግዲህ ታውቋላችሁ እና አምባሳደር ታውቋላችሁ አምባሳደር ታውቋላችሁ፣ ወይም ደግሞ እነ ስለሺ እነ ዶክተር ስለሺ ኢንጂነር ዶክተር ስለሺን ታውቁታላችሁ። እሱም እንደዚህ ዚስ ኢዝ ማይ ዳም ያለውን እንግዲህ ግድቡ የኔ ነው በሚል በሚታወቀው የእሱ እንትን ሆኖለታል። እነሱ ሁሉ ሽልማት የግል ሽልማታቸውን ወስደዋል። በእውነት ለምላችሁ በጣም የሚገርም ነበር። በጣም ብዙ ሰው ፓርቲሲፔት አድርጓል። ለምን ብትሉ እንግዲህ ትልቅ ነው ግድቡ፣ የምታውቁት ትልቅ ነው። በዛም ምክንያት አገራዊ ነው፣ የኪሳችን ነው፣ የሁላችን ነው በዛ ምክንያት ሁሉም የታገለበት ነው። እንደ ትግሉ ደግሞ ያው እንግዲህ በትንሹም ቢሆን መብራት አለ። ባለው አቅም ደግሞ እነሱን አወድሷል፣ ሸልሟል። ቤተሰብ እንግዲህ ይገባዋል። አሁን እንግዲህ መብራት አይደል ይገባዋል። ትልቅ ድርጅት ነው እንግዲህ አክብሯል። ክበሩልን ብለናል፣ እኛም ክበሩልን ብለናል። ቪዲዮዎቹን እንግዲህ አለፍ አለፍ እያደረጋችሁ ታያቸዋላችሁ። ሌላው በተረፈ ቤተሰብ ምንድን ነው ይህ ሁለተኛችን የጥቁር ህዝብ ተምሳሌት ነው የተባለበትን እንግዲህ ዶክተር አብርሃም በላይ ቅድም ቀድም ጠቅሼላችኋለሁ። ይህ ቀድሞ የኢትዮጵያ ኤሌክትሪክ ኃይል ዋና ስራ አስፈጻሚ አሁን ደግሞ ቦርድ ሰብሳቢ ዋና ላፊ ነው። እሳቸው በንግግራቸው ይህ የኛ የመጀመሪያችን አንድ እርምጃችን ነው ነው ያሉት አንድ እርምጃችን ጀመርን እንጂ በጣም ብዙ ሂውጅ ፕሮጀክቶች ሜጋ ፕሮጀክቶች አሉን ይኖሩናል እንሰራለን ይሄ ጅማሬ ነው ብለዋል በጣም የሚያስደስት ነው በእውነት ይህም መንግስትም ያለው ነው መንግስት በባለፈው ሰምታችሁ ከሆነ የመረቃቱ ዕለት ምንድን ነው ያለው ኒውክለር አሁንም እንጀምራለን ያሉት ከዛ በላይ ደግሞ በጣም ብዙ ካስኬድ የሚሆኑ ፕሮጀክቶች እንዳሉን እንደገና ናቹራል ጋዝም አሁን እየተጀመረ እንደሆነ በጣም አርጋችሁ ብዙ ሰምታችኋል ግን አሁንም ኢነርጂ እንደሚያስፈልገን ነው ኢነርጂ የምታቁት ነው ሁሉ ነገር ነው ኢትዮጵያ ላይ በተለይ ደግሞ አሁን ገና ነን በደንብ እየተስፋፋ አይደለም ስለዚህ አሁን ደግሞ እነሱን ማስፋፋቱንም በደንብ ይሰራል። ይህን ደግሞ እንግዲህ ያሉት ዋና ስራ አስፈጻሚ ነው። እኛም እናስፋፋለን፣ በደንብ አድርገን ዲስትሪቢት እናደርጋለን። በየቤታችሁ ቋሚ የሆነ ሳስተነብል የሆነ ኢነርጂ ታገኛላችሁ ተብሏል። ይህ እንግዲህ እግዚአብሔር ያሳካልን፣ አሁንም ይሳካል። በእርግጥ እያሳካ ነው ነው ምንም የጎደለ የለም ቤተሰብ። ስለዚህ እንግዲህ ትላንት እኛ ሁለተኛ ክብረ በዓላችን አከብረናል። እሱን እንግዲህ ስናከብር በጣም ደስ ብሎናል። እንደ መብራት ኃይል ሰራተኞች አብዛኞቻችሁ አዲስ አበባ ላይ ያልተገኛችሁም፣ እሱ ያልተገኛችሁበት ምክንያት ቅድም ያልኩት ነው። አብዛኛው እንግዲህ መብራት ኃይል ማለት በጣም ሰፊ ነው። እንግዲህ የምታውቁት በጣም በአገሪቱ ደረጃ ነው ያለው። በአገሪቱ ደረጃ ያለ ማለት ደግሞ አገሪቱን በሙሉ ሰርብ እያደረገ ነው ያለው። ይህ ሲሆን ግን ቤተሰብ፣ አብዛኞቹ ጀኔሬሽን ኦፕሬሽን፣ ትራንስሚሽን ኦፕሬሽን፣ ሳብስቴሽን ኦፕሬሽን ያሉት ሰራተኞች እዛው ባሉበት በደንብ አድርገው እንዲያከብሩና እንዲደሰቱ አድ አስደርገናቸዋል በዛው ነው የሆኑት። እዚህ ግን እንግዲህ አዲስ አበባ ዙሪያ ያሉት፣ በርጅን ደረጃ ያሉት እንደገና ዋናው መስሪያ ቤት ያሉት ናቸው ያከበር ነው። ደስ ብሎናል። ደስ ይበላችሁ። ሁላችሁንም እጅግ አድርጌ አመሰግናለሁ። ሃያ አራት ሰዓት ሰርተው ለባቸውን እውቀታቸውን የሰጡን ኢትዮጵያውያን ሙያተኞች፣ ሰራተኞች ለጽናታችሁ ክብር ላሳያችሁን አሁንም ላቅ ያለ ምስጋና እንዳለን በዚህ አጋጣሚ መግለጽ ፈልጋለሁ። ሂደቱ በጣም ከባድ ጉዞ ነበር። የማያልቅ የሚመስለው ፕሮጀክት ከፕሮጀክት በላይ ደምቆ እንዲጠናቀቅ አድርገዋል ኢትዮጵያውያን ይህ ለእኛ ለኢትዮጵያውያን አንድ ጅማሮ እንጂ መጨረሻ ሊሆን አይችልም ጉዟችን ረጅም ነው ይሄ ሀገር ይበለጽጋል ይህንን ሀገር የምናበለጽገው ይሄ ትውልድ ነው እንደዚህ አይነት ትውልድ እድለኛ ያለ አይመስለኛል ከዚህ በፊት የነበሩ ትውልዶች ሁሉ አሰቡት አልቻሉትም አቀዱት አልሰሩትም። ይህ ትውልድ የታሰበውን እና የህዝባችንን ቁጭት የሆነውን ነገር በተግባር ወደ ውጤት ቀይረዋል። ወደ ውጤት ፕሮጀክቱን በማጠናቀቅ ብቻ ሳይሆን ለሀገሪቱ ብርሃን እንዲሆን በማድረግ ኢትዮጵያን ወደ ሌላ ከፍታ ከፍ አድርገዋል። ሰሆን ለመላው ኢትዮጵያውያን ይህንን ድል በሌላ ድል እንድንደግመው በዚያ አጋጣሚ ጥሬ አቀርባለሁ። መልካም የስራ ጊዜ ይሆንልን፣ በርቱ። ሌሎች ፕሮጀክቶችን እንጨርሳለን። አመሰግናለሁ። ዶክተር አብርሃም ሞቅ ማለት የተጫዋባካቸው ትብስል ግን እጅግ እናመሰግናለን። አሁን የመጨረሻ ታች መሬት ላይ አንድ ቆንጆ የጋራ የቤተሰብ እንነሳ። እኛ በምንመራው መሰረት እንግዶቻችን ከአዳራሹ ወደ ግብዣው ስለዚህ የስራ አመራሮች ባካችሁ በታላቅ አክብሮት እዚች ጋር እንድትመጡ ና የጋራ ፎቶ ይሄንን ታላቅ ጽሁፍ ከኋላችን አርገ እንድንነሳ በክብር ጋብዛለሁ። አምጎንቺ ኢንቫይት ሰም ኦፍ ኢንፍሉንሰርስ ለመለየት ያህል ነው እንጂ ሁሉንም ማድረግ ስለማንችል፣ የመረዋ ኳየር አባላት ደግሞ ወደ መድረክ ከደቂቃዎች በኋላ ስለምትወጡ ዝግጅት እንድታደርጉ በክብረ ጠይቃለሁ። የመረዋ ኳየር